ድሬዳዋ ከተማ በ1902 እንደ አውሮፓውያኑ በዘመናዊ ከተማነት እንደተቆረቆረች የታሪክ መዛግብት ያስረዳሉ። ይሁን እንጂ ከተማዋ እንደ ከተማ ከመቆርቆሩ አስቀድሞ የጥንት ዘመን ሰዎች ባልተደራጀ ሁኔታ እንደኖሩባት አንዳንድ የአርኪኦሎጂ ማስረጃዎች ይጠቁማሉ። በከተማዋ በሰው ልጆች ታሪክ መካከለኛው የድንጋይ ዘመን ወይም ሚድል ስቶን ኤጅ በመባል በሚታወቀው ጊዜ የዘመኑ ሰዎች በዋሻ ውስጥ እንደኖሩ የሚመሳከሩ ቁሳቁሶች ተገኝተዋል። የእጅ መሣሪያዎቹና የድንጋይ ላይ ስዕሎቹ ብዙ ያልተነገረላቸውና የማይታወቁ የከተማዋ ቅርሶችም ናቸው። ድሬዳዋ የቅድመ ታሪክ ባለቤት መሆኗን ከሚመሰክሩ ቅርሶቿ መካከል የለጋ ኦዳ፣ የፓርክ ኤፒክ፣ የጎዳ አጅዋ የዋሻ ስዕሎች ዋና ዋናዎቹ ናቸው። የጎዳ አጅዋ ዋሻ በ250 ሜትር ከፍታ በተራራ ላይ ይገኛል። የዋሻ ለምለም በሆኑ እጽዋት የተከበበ ሲሆን ከ5 ሺህ ዓመታት በፊት በአለታማው ድንጋይ ላይ የተሳሉ በርካታ ስዕሎች በውስጡ ይገኛሉ። በዚህ ዋሻ ውስጥ የሚገኙ ስዕሎችን ከሌሎቹ የሚለያቸው ደግሞ በነጭ በቀይና በቡኒ ቀለማት መሳላቸውና አካባቢው በአረንጓዴ ተክል የተከበበ መሆኑ ነው። የዋሻ ስዕሎቹ ድሬዳዋ ላይ መገኘታቸው በመካከለኛው የድንጋይ ዘመን ጥንታዊ ሰው በድሬዳዋ ይኖር እንደነበር ሕያው ምስክሮች ናቸው። የዋሻ ስዕሎቹ ዕድሜ ከ5000 እስከ 7000 ዓመትም ይገመታል። ለመጀመሪያ ጊዜ የተገኙትና ወይም መኖራቸው የታወቀው እንደ አውሮፓውያኑ በ1920ዎቹና በ1930ዎቹ በፈረንሳይና አሜሪካን ተመራማሪዎች እንደሆነ መረጃዎቹ ይጠቁማሉ። ዋሻዎቹና ስዕሎቹ ከሀገራችን አልፎም በዓለም አቀፍ ደረጃ ለሚካሄዱ የጥናትና ምርምር ስራዎች በግብአትነት ጠቀሜታ እንዳላቸው ይታመናል። በአሁኑ ሰዓት በዋሻ ስዕሎች ላይ ጥናትና ምርምር የሚያካሂዱ የሀገር ውስጥና የውጭ ተመራማሪዎች ቁጥር እየጨመረም ይገኛል። ከ7 ሺህ ዓመት በላይ ያስቆጠሩትና የድሬዳዋ የድንጋይ ላይ ስዕሎችን ግን ማን ገነባቸው በቦታው በዚያ ሰዓት ማነበር ለሚለው ጥያቄና እነዚህን 7000 ዓመታትን አስቆጥረዋል የሚባሉት የድንጋይ ስዕሎችን ማን አሻራውን አኖረባቸው ለሚለው ጥያቄ ብዙ ምርምርና ምላሾች ግን አልተደረጉበትም። ይልቅ ድሬዳዋ ከተማ ከተማ ሆነ የተቆረቆረችበትን የታሪክ አጋጣሚ ብዙ የታሪክ ሰነዶች ከአጤ ምኔሌክ ጋር ያያይዙታል። ንጉሥ ምኔሌክ በ19ኛው ክፍለ ዘመን ማብቂያ ላይ መንግሥታቸውን ከውጭው ዓለም ጋር የሚያገናኝ የምድር ባቡር መስመር ግንባታ ለመጀመር የግል አማካሪያቸው የሆነውን የስዊስ ተወላጅ መሐንዲስ ሙሴ አልፈርድ ኤልግን መላ እንዲዘይድ አማከሩ። ሙሴ ኤልግም በንግድ ስራ ተሰማርቶ ከነበረውና የፈረንሳይ ዜግነት ከነበረው ሙሴ ሊዮን ሸፍኒክስ ጋር በመሆን ከጅቡቲ ወደብ ተነስቶ ሐረር እንጦጦ የሚዘልቅ የምድር ባቡር መስመር ዝርጋታ ጥናት አቀረቡ። እንደ አውሮፓውያኑ መጋቢት 9 1884 ዓ ም አጤ ምኒሊክ ለስዊስ መሐንዲስ ኤልግ ከጅቡቲ በሐረርና በንጦጦ በኩል አቋርጦ ከነጭ አባይ ጋር የሚገናኝ ሀዲድ እንዲዘረጋ ፈቀዱ። የፈረንሳይ መንግስትም የጅቡቲን ግዛት እንዲያቋርጥ በመፍቀድ ኤልግና ቸርዋ የተባሉ መሐንዲሶች የኢትዮጵያን የምድር ባቡር ኩባንያ የተባለ ማህበር ከሶስት ወር በኋላ ሰኔ ወይም ሐምሌ ሰባት ቀን 1896 እንደ ኤሮፓውያኑ መሰረቱ። እንደ ኤሮፓውያኑ ጥቅምት አምስት ቀን 1897 ዓ.ም እነ ሙሴ ኤል በአንድ የፈረንሳይ ግንባታ ስራ ተቋራጭ አማካኝነትም የምድር ባቡር ግንባታውን ከጅቡቲ ያስጀመሩ በአካባቢው ተራራማነትና ከፍተኛ የገንዘብ ወጪ የምድር ባቡር ሀዲድ በሐረር በኩል ማቋረጡ ቀርቶ በበረሃማው ቀበሌዎች ዘልቆ ጨርጨር ጋራዎች ስር እንዲያልፎ ነ መስመሩ እየተዘረጋ ድሬዳዋ የተባለው መሬት ጋር ሲደርስም ለአንድ ከፍተኛ የባቡር ጣቢያ አገልግሎት የሚያስፈልጉት እንደ ውሃ፣ መኖሪያ ቤቶች፣ ለወርክሾፕ መጠገኛ ቦታዎች፣ ለጥ ያለ ሜዳ፣ በጅቡቲና አዲስ አበባ ማዕከላዊ የሆነው ስፍራ ድሬዳዋ ሆና ተገኘች። ጉዳዩ ለዳግማዊ ምኒሊክ ተገልጾ ሀዲዱ ግራና ቀኝ 100 ሜትር ስፋት ያለው መሬት ለኩባንያው እንዲሰጥ መፍቀዳቸውን ፕሮፌሰር ሪቻርድ ፓንክረስ ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ በተሰኘ መጻፋቸው ላይ ጽፈዋል። ከጅቡቲ የተነሳው ባቡር በርካታ የምድር ባቡር ኩባንያንና የተለያዩ ውጭ ሀገራት ዜግነት ያላቸው ሰራተኞችን አሳፍሮ አመሻሽ ላይ ድሬዳዋ የምድር ባቡር ኩባንያና ጽሕፈት ቤት ያለበት አካባቢ ደረሰ። በዚያ ዕለትም በርካታ ድንኳኖች ተተክለው የኩባንያው ሰራተኞችና ኃላፊዎች ከተሙበት ሀዲድ ድሬዳዋ የደረሰበትና ረባዳማዋ ድሬዳዋ አዲስ ሕይወት ያገኘችበት ታሳስ 13 ቀን 1895 ዓ ም ከተማዋ የተቆረቆረችበት ቀን ተደርጎ ይወሰዳል። ይህ ሊሆን የቻለበትም ሀዲዱ ድሬዳዋ እንደደረሰ በጣቢያው በልዩ ልዩ የሥራ ክፍሎች የሚያገለግሉ ሰዎች በመቀጠራቸውና መኖሪያ እስኪሰራላቸው ድረስ በየድንኳኑ እና በየፋርጉ በብዛት ስለከተሙ ነበር ለጥቂት ጊዜም ቢሆን አዲሱ የባቡር ጣቢያ የሚቋቋምበት ቦታ አዲስ ሐረር ተብሎ ለመሰየም ተሞክሮ ነበር። በሐረር የታሰበው መንገድ ቅያሪ ምትክ ነው ሲሉ ዥን ዱሸስ የተባለ የፈረንሳይ ተጓዥ እንደ አሮፕያኑ በጥር ወር 1902 ሀዲዱ ሽኒሌ መድረሱንና በጥቂት ጊዜ ውስጥም አዲስ ሐረር ይደርሳል ሲል ከትቧል። ሆኖም ይህ ስያሜ ለአንድ ዓመት አለመቆየቱንና ይኸው ተጓዥ የመጀመሪያው ባቡር ታህሳስ 24 ቀን 1902 ሐረር እንደገባ ከዚያ በኋላ ጉብኝቱን ጨርሶ በባቡር ከድሬዳዋ ወደ ጅቡቲ መጓዙን ፓሪስ ላይ ባሳተመው ሚሽን ኢትዮጵያ መጽሐፉ ላይ አስፍሯል። ድሬዳዋ የከተማ መልክ ሳይኖራት በዚህ ሁኔታ ለአንድ ዓመት ቆየች። የሚሰሩትን ሕንፃዎች ለመንደፍና ለመካብ እንዲሁም ስራውን ለመቆጣጠር ይመቻቸው ዘንድ መሐንዲሶችና ልዩ ልዩ ባለሙያዎች ባቡር ጣቢያ አካባቢ ገዚራ ወይም ከዚራ ተብሎ አሁን በሚጠራው ሰፈር ላይ ያረፉ። የጉርበት ሰራተኞች ግን ከደቻቱ ወንዝ ባሻገር ሰፈሩ። ወዲያውም እነዚህ የቀን ሰራተኞች ለከተሚው ስንቅና ሌላም ሌላም ነገር መሸጥ ጀመሩ። በዚያ ሳቢያ መስፋፋቱን ቀጠለ። ያ ጊዜ በእጅ ጥበብና በሌላም የሙያ መስክ ልዩ እውቀት ያላቸው ፈረንጆች ብቻ ከዚራ ይኖሩ ነበር። አውሮፓዊ ያልሆነው ሌላው ህዝብ ግን ነዋሪነቱ መጋላ ሆነ። ድሬዳዋም ገና ከጅምሩ ለሁለት ተከፈለች። ከመጀመሪያ አንስቶ ከዚራ ሰፋፊ መንገዶችና ለመኖሪያ የሚመች እንዲሆን በፈረንሳይ መሐንዲሶች ተቀየሰች። ፈረንሳዮቹ ድሬዳዋን የንግድ ማዕከል ለማድረግ ህልም ስለነበራቸው የኩባንያውንም ሆነ የመኖሪያ አካባቢዎችን ግንባታ ያካሄዱ የነበሩት የከተማዋን ቀጣይ እድገት ታሳቢ በማድረግና በጥንቃቄ ነበር። ኩባንያው በተመሰረተ በጥቂት ወራት ውስጥ ከጣቢያው ህንፃ በተጨማሪ የጉምሩክ ቢሮዎች፣ የመኖሪያ ቤቶችና ሌሎችም አገልግሎት ሰጪ ግንባታዎች ተካሄዱበት። ሌላም ሌላም ግንባታዎች በከተማይቱ ቀጠሉ። እንደ አውሮፓውያኑ ከ1922 እስከ 1930 ለከተማ ኑሮ የሚያስፈልጉት እንደ ኤሌክትሪክ፣ የቀለምና የእጅ ጥበብ ትምህርት ቤቶች የተቋቋሙበት ከተማዋንም ከሐረር ጋር የሚያገናኘው መንገድ መሰራቱንና የመጀመሪያው ተሽከርካሪም እንደ አውሮፓውያኑ 1929 ወደ ከተማ መምጣቱም መዛግብት ዘግቦታል። ፋሽስት ኢጣሊያ በ1927 ኢትዮጵያን በግፍ በወረረችበት በግንቦት ወር ድሬዳዋ ለመግባት ቻለች። ጣሊያኖቹ እዚያ በነበሩበት ጊዜ ለከተማዋ ማስተር ፕላን ከማዘጋጀታቸውን በላይ በስራ ላይ ለመዋል ጥረት አድርገዋል። እንደ ግሪክ ካምፕ፣ አዲስ ከተማና ለሀገር ያሉ የመኖሪያ ቀበሌዎች፣ ጥጥና ሲሚንቶ ፋብሪካዎች እየተሰሩበት ዘመንም ሆነ ወደ ሐረር፣ አይሻና አዲስ አበባ የሚወስዱትንም መንገድ ሞቃዲሾን ከአዲስ አበባና አስመራ ጋር ለማገናኘት ሲባል ጣሊያኖቹ አሻሽለውት ነበር። ከወረራ በፊት ተጀምሮ የነበረውም አውሮፕላን ማረፊያ ስራው ተጠናቆ አገልግሎት መስጠት ችሏል። የፋሺስት ጦር ሰራዊት ድል ከተመታ በኋላ መጋቢት ወር 1933 ዓ.ም እንግሊዞች ድሬዳዋ ገብተው ነበርዋን ተብሎ በሚጠራው ቀበሌ ሰፈሩ። ከድሬዳዋ የአጭር ዘመን ታሪክ ውስጥ ጥቁር ነጥብ የተቆጠረበት የእንግሊዝ ወታደሮች ድርጊት ነበር። ድሬዳዋን ሁለት የከፈላት ደቻቱ ወንዝ እግረ መንገዱን የጥቁርና የነጭ ጠረፍ ሆነ። ጥቁር ለከባድ የጉልበት ስራ እንጂ እንደ አገሩ አገሬ ብሎ ለመዝናናት ከዚራ እርም ሆነችበት። ያለ ማለፊያ ደጃቱን አልፎ ከዚራ የሚገኝ ኢትዮጵያዊ ወሮ በላ ተሰኝቶ በፀሐይ የጋለ በርሜል ላይ ተንጋሎ ደሙን እየዘራ መደበላ ለቅጣው ነበር። እንዴ ያለ ምስረታውን የባቡር ሀዲድን ጅማሬ አድርጎ የተመሠረተው ዘመናዊ ድሬዳዋ ከተማ ዛሬ ባለቤትነቱ ጥያቄ ውስጥ የገባ ይመስላል። የኋላው ከሌለ የለም የፊቱ ነውና የዛሬን ለመገመት የኋላው መለስ ብሎ ማየት፣ መመርመርና መፈተሽ የግድ ይላል።